የፋኖ ያሉት ተጨማሪ ከተሞች ተቆጣጥረናል በማለት ይፋ ያደርጉ ሲሆን የብልጽግና አገዛዝ የአማራ ክልል አስተዳደር በበኩሉም ግጭት ሲል የጠራውን የክልሉን ጦርነት በድርድር ለማስቆም እየሰራው ነው ሲል አስታውቋል። በዝርዝር እንመለከተዋለን። የሶማሌላንድ ፕሬዚዳንት ወደ ኢትዮጵያ አድርገውት የነበረው ጉብኝት በተሳካ ሁኔታ አጠናቅ ያለው አሉም። ጉብኝቱን አስመልክቶ የብልጽግና መንግስት ይፋዊ መግለጫ እስካሁን ያልሰጠ ሲሆን ፕሬዚዳንቱ ወደ መንበራቸው መመለሳቸውን በተመለከተ በተሰጠ መግለጫ ግንኙነታቸው የተሳካ ነበር ተብሏል። እንዴት የሚለውን በዝርዝር እንመለከተዋለን። ትራምፕ በዩክሬን ዙሪያ ለመነጋገር ከፑቲን ጋር ዳግም እንደሚገናኙ ተናገሩም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሐሙስ ዕለት ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር በስልክ ባደረጉት ውይይት ትልቅ ምርታ መገኘቱና ሃንጋሪ ውስጥ በአካል ለመገናኘት መስማማታቸውን ተናግረዋል። ትራምፕ ከዚህም ባለፈው በርካታ ጉዳዮችን ከፑቲን ጋር እንደተወያዩ ተናግረዋል። በዝርዝር እንመለከታለን። በኬንያ የቀድሞ ጠቅላይ ሚኒስትር ራይራ ኦዲንጋን አስክሬን ለመሰናበት በርካታ ሰዎች በተሰበሰቡበት ስታዲየም ፖሊስ ጥይትና አስለቃሽ በመተኮስ ቢያንስ የሶስት ሰዎች ሕይወት አለፈ። ታዋቂው የመብት ተሟጋች ድርጅት ቮካል አፍሪካ ለቢቢሲ እንደገለጸው በግርግሩ የተገደሉ ሰዎች መካከል የሶስት ሰዎች አስክሬን ወደ ከተማ ዋና የሬሳ ማቆያ ክፍል ተወስዷል ተብሏል። አብራችሁ ስትቆዩ ቆዩ። እነዚህና ሌሎችን ትሰማላችሁ። መልካም ቆይታ ያውላችሁ። በሰሜን ወሎ ዞን ቆቦ ወረዳ ፋኖ ኃይሎችና በአገዛዝ ጦር መካከል የተቀሰቀሰው ከባድ ውጊያ ዛሬም ለሁለተኛ ቀን ቀጥሏል። የፋኖ ኃይሎች ተጨማሪ ከተሞችን ተቆጣጥረዋል ሲሉም የብልፅግና አገዛዝ የአማራ ክልል አሰራር በበኩሉ ግጭት ሲል የጠራውን የክልሉን ጦርነት በድርድር ለማስቆም እየሰራው ነው ብሏል። በክልሉ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ያል መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል። በሰሜን ወሎ ዞን ራያ ቆቦ ወረዳ ትላንት የጀምረው ከባድ ውጊያ ዛሬም በከባድ መሳሪያና ድሮን ታግዞ መቀጠሉን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። ጥቅምት 6 2018 ከቆቦ ከተማ ወደ ተኩለሻ አቅጣጫ በጠበለት ቀመሌ፣ ስንደዶ፣ አማያና ጨፌ ሜዳ የተከፈተውን መድፍ ጨምሮም በከባድ መሳሪያዎች የታገዘ ውጊያ ነው ዛሬም ለሁለተኛ ቀን መቀጠሉ የተነገረው። ትላንት የአገዛዙ ጦር ከቆቦ ከተማ ሆርማት ካምፕ በመንቀሳቀስ የከፈተውን ውጊያ የፋኖ ኃይሎች ቀልብሰው አዳሩን ተኩስ መቆሞ ነበር ያሉ የመረጃ ምንጮች ሆኖም ውጊያው ዛሬ ለሁለተኛ ቀን ከጠዋት ጀምሮ አገርሽቷል ብለዋል። ውጊያው ተኩሎች ከተማን መልሶ ለመቆጣጠር በሚል አገዛዙ የከፈተ መሆኑ የታወቀ ሲሆን የፋኖ ኃይሎች ወኩላቸው የተጠናከረ መልሶ ማጥቃት መክፈት በትላንትና ውጊያ ብቻ ከመቶ በላይ የአገዛዙ ወታደሮች ላይ የሞትና የአካል ጉዳት አድርሰዋል ሲሉ ነው የመረጃ ምንጮቻቸው የተናገሩትም መከላከያ አድማ ብተናና ሚሊሻ በመጣመር ከፋኖ ጋር ለሁለተኛ ቀን በቀጠለው ውጊያ አገዛዙ መድፍና ዙ23ን ጨምሮ ከባድ መሳሪያዎችን በምድር ከመጠቀም ባለፈ በቆቦ ሰፊ ቀጠና የሸፈነ የድሮን ማሰማራቱንም ታውቋል። በዚህም በዛሬ 2 ቀም 7 2018 በቆቦ ወረዳ አቧሬ አርበት ጨፌ ሜዳ አማና ዲኖ ጮቤ በር ቀመሌ ተክለ ሃይማኖት ጠበለት ሆርማት በዋ አሳ መምቻ አረፋ ጊዮርጊስ እና ተኩሎች እንዲሁም ሌሎች አካባቢዎች ተደጋጋሚ የድሮን አሳ ቀጥሏል ሲሉ የመረጃ ምንጮች ለኢትዮኒስ አረጋግጠዋል። በተያያዘም በክልሉ ዋግምራ ዞን ሁለት ወረዳዎች የፋኖ ኃይሎች መቆጣጠራቸው ሰምተዋል። ጥቅምት 6 2018 ዓ ም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሜሊክዝ በዋግም ራዞን ጋዝ ጊሚላ ና ወለህ ወረዳዎች በሚገኙ የአገዛዙ ጦር ላይ በከፈተው ውጊያም አስ ከተማና ሐሙሲትን መቆጣጠሩን የፋኖ የመረጃ ምንጮች ሊቲን ውስጥ ተናግረዋል። በተመሳሳይ በጎጃም ቀጠና ቡሬ ዳሞት ቀጠና የፋኖ ኃይሎች ቁጭ ከተማ መቆጣጠራቸው ታውቋል። በአካባቢው ከትላን ጀምሮ ውጊያ እንደነበር የተናገሩት የአካባቢው የፋኑ የመረጃ ምንጮች ፋኖ በቀጠለው የማጥቃት ውጊያ ቁጭ ከተማን ተቆጣጥሯል ብለዋል። ይህ በእንዲህ እንዳለ የብልጽግና አገዛዝ የአማራ ክልል አስተዳደር ግጭት ሲል የጠራውን የክልሉን ጦርነት በድርድር ለማስቆም እየተሰራ ነው ሲል አስታውቋል። የክልሉ ኮሚኒኬሽን ቢሮ ኃላፊ መንገሻ ፋንታው ናቸው በአገዛዙ ሚዲያ በኩል ቀርበው ግጭቱን በድርድር ለማስቆም እየሰራ ነው ሲሉ የተናገሩት ግጭት ሲሉ የጠሩትን ከሁለት ዓመታት በላይ ያስቆጠረውን ጦርነት ለምንና በእነማን መካከል እንደቀጠለ ያልጠቀሱት መንገሻ ፈንታው በክሉ ያለው ግጭት ሀብት ንብረትና የሰው ነፍስ ላይ ውድመት እያረሰ ነው። ግጭቱ በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ ቀጥሏል ሲሉ አስታውቀዋል። እየተደረገ ያለው የድርድር ጥረት ይቀጥላል ሲሉ፣ መቼና የት የተጀመረ ድርድር እንደሆነ የብልጽግና አመራር ያሉት ነገር የለም። መንገሻ ፈንታው ከዓመት ፊት ከመከላከያ ሰራዊት የህዝብ ግንኙነት ኃላፊ ኮሎኔል ጌትነት ጋር በጋራ ሆኖ በሰጡት መግለጫ ጽንፈኛ ሲሉ የጠሩት ፋኖን በወራት ውስጥ በኃይል እናጥፋዋለን ሲሉ ዝተው እንደነበር አይዘነጋም። እኒሁ የአማራ ክልል የብልጽግና ባለስልጣን በቅርቡን ቆቦ ከተማ ውስጥ ሕዝብ ሰብስበው ፋኖ በዋት ላይ አልተኩስልን አለ፣ ሁለቱ ኃይሎች አልዋጋሉም በሚለው ንግግራቸው አነጋጋሪ ሆኖ እንደነበር ይታወሳል። በአማራ ክልል የቀጠለው አውዳሚ ጦርነት በተመለከተ ብልጽግና በተደጋጋሚ ፋኖዎች እጅ እንዲሰጡ ለማግባባት በሚል የሰላም ካውንስል አቋቁሞች ስራ መክረሙ የሚታወስ ሲሆን የፋኖ ኃይሎች የወኩላቸው ድርድር በመርህ ደረጃ ተቀባይነት ያለው በፍትሄ ቢሆንም ብልጽግና የሚመራው አገዛዝ ለድርድር ተገዥ ያልሆነና በህግ ስለማያምን ከዚህ አካል ጋር የሚደረግ ግንኙነት ለውጥ እንደማያመጣ ማሳወቃቸውን መዘገባችን አይዘነጋም። የሶማሌላንዱ ፕሬዚዳንት ወደ ኢትዮጵያ አድርገውት የነበረው ጉብኝት በተሳካ ሁኔታ ማጠናቀቃቸውን አሳወቁም። ጉብኝቱን አስመልክቶ የብልጽግናው መንግስት ይፋዊ መግለጫ እስካሁን ድረስ ያልሰጠ ሲሆን ፕሬዝዳንቱ ወደ መንበራቸው መመለሳቸውን በተመለከተ በተሰጠ መግለጫ ጉብኝታቸው የተሳካ ነበር ተብሏል። ብልጽግና ግን የሶማሌላንድ ፕሬዚዳንት በአዲስ አበባ ያደርጉት ጉብኝት ምንን የተመለከተ እንደሆነ እስካሁን ይፋ ያደርገው ነገር የለም። የሶማሌላንድ ፕሬዚዳንት አብዱራህማን ማህመድ አብዱላይ ወይም ኢሮም ወደ ኢትዮጵያ ያደርጉት ጉብኝት የተሳካ ነበር ያለው ጽፈት ቤታቸው ነው። በቆይታቸው ከብልጽግናው ጠቅላይ ሚኒስትር አብይ አህመድና ከሌሎች ከፍተኛ የኢትዮጵያ ባለስልጣናት ጋር ተገናኝተዋል ብሏል። ጉብኝቱ ፕሬዚዳንት ኢሮ በዳር ወር 2017 ስልጣን ከያዙ ወዲህ የመጀመሪያው ሲሆን ከጥቅምት አራት እስከ ስድስት ባሉት ቀናት በአዲስ አበባ ቆይታ አድርገዋል ተብሏል። የሶማሊላንድ ፕሬዚዳንት ጽፈት ቤት ባወጣው መግለጫ ጉብኝቱ በሶማሊላንድና በኢትዮጵያ መካከል ያለውን የረጅም ጊዜ ወዳጅነት፣ ትብብርና የጋራ ትስስር ይበልጥ ለማጠናከር ያለመ ነው ተብሏል። በተጨማሪም በአፍሪካ ቀንድ አካባቢ ሰላምና መረጋጋት እንዲሁም ዘላቂ ልማትን ለማስፋት የሁለቱ ሀገራት የጋራ ቁርጠኛ የተረጋገጠበት ይላል መግለጫው። የኢትዮጵያ የብልፅግና አገዛዝ የውጭ ጉዳይ ሚኒስቴር ም ሆነ የጠቅላ ሰላም ጽፈት ቤት ስለ ጉብኝቱ ስለተደረጉ ስብሰባዎችና ስለተገኙ ውጤቶች ምንም አይነት ይፋዊ መግለጫ ባይሰጥም ጉብኝቱን የተመለከቱ የፎቶግራፍ መረጃዎችንም አላወጣም። ሆኖም የሶማሌላንድ ፕሬዚዳንት ጽፈት ቤት ከመግለጫው ጋር አብሮ በአሰራጨው አጭር ቪዲዮ ፕሬዚዳንት ሮብ አዲስ አበባ ቆዩበት ወቅት ከአብይ አህመድ ከሌሎች የኢትዮጵያ ባለስልጣናት ጋር ከፍተኛ ደረጃ ያላቸው ፍሬያማ ውይይቶች ማካሄዳቸውን ገልጿል። ውይይቶቹ የሁለትዮሽ ግንኙነት በማጠናከር የጸጥታ ትብብርን በማሳደግ የኢኮኖሚና የንግድ አጋርነት በማስተዋወቅ ድንበር ተሻጋሪ ግንኙነቶችን በማመቻቸት እና በጋራ ስትራቴጂካዊ ጥቅሞች ላይ ባላቸው ቁልፍ መስኮች ትብብርን በማስፋት ላይ ያተኮሩ ናቸው ብሏል። የሶማሊላንድ ፕሬዚዳንት ጽሕፈት ቤት በተናጥል በወጣው መግለጫ ደግሞ የሶማሊላንድ ብሔራዊ ጦር አዛዥ ኒማን ዮሲፍ በኢትዮጵያ መከላከያ ሰራዊት አዛዥ ፊልድ ማርሻል ብርሃኑ ጁላ አቀባበል ስለተደረገላቸው የተሰማቸውን ክብር ገልጸዋል። አክለውም በሁለቱ መከላከያ ኃይሎች መካከል ያለውን ታሪካዊ ትስስር ስለማጠናከር ተወያይተናል ብሏል።

ከሶማሌላንድ የሀገር ውስጥ መገናኛ ብዙኃን የወጡ ዘገባዎች ፕሬዚዳንት ጤሮ ጎብኝታቸውን ያደርጉት ከአዲስ አበባ በተላከ ይፋዊ ግብዣ መሰረት መሆኑን ተመልክቶ ነበር። ፕሬዚዳንቱ በቦሌ ዓለም አቀፍ አውሮፕላን ማረፊያ በኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አቃዋል ሲደረግላቸው የሚያሳዩ ምስሎችም ተለቀዋል። የብልጽግናው እዛዝ ከሶማሌላንድ ጋር የገባውን ውል በመተውና አዲስ እምነት ከሶማሊያ ጋር መፈረሙን ተከትሎ ሶማሌላንድ ላይ የባህር በር ወደብ ለማግኘት የተደረገው ጥረት ሳይሳካ መቅረቱ በይፋ አጠናቋል። ነገር ግን አሁንም በዱባይ አቀናባሪነት የበር የበርበራ ወደብን ዳግም በመክፈት ወደ ኢትዮጵያ አገልግሎት ለመጀመር የዱባዩ ዲፒ ወርልድ አዲስ እምነት እንዲደረግ እየፈለገ ሲሆን ይህ የሰሞኑ የሁለቱ ሀገራት መሪዎች ውይይትም የዱባዩ ዓለም አቀፍ ተቋም በአብይ አህመድ በኩል ያስተላልፈውን መልእክት ለማሟላትና ፍላጎቱን ለማሳካት ያደርገው ሳይሆን እንዳልቀረ ሚዲያዎች ዘግበዋል። ትራምፕ በዩክሬን ዙሪያ ለመነጋገር ከፑቲን ጋር ዳግም እንደሚገናኙ ተናገሩ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሐሙስ ዕለት ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር በስልክ ባደረጉት ውይይት ትልቅ ምርታ መገኘቱንና ሃንጋሪ ውስጥ በአካል ለመገናኘት መስማማታቸውን ተናግረዋል። ከነሐሴ ወዲህ ለመጀመሪያ ጊዜ የተደረገው የስልክ ውይይት ውጤታማ ነበር ያሉ ሲሆን የዋሽንግተንና የሞስኮ ተወካዮች በሚቀጥለው ሳምንት እንደሚገናኙ ተናግረዋል። ትራምፕ በቡዳፔስት ከፑቲን ጋር የሚገናኙበትን ትክክለኛ ቀን ግን አላረጋገጡም። ክሬምሊን እጅግ ግልጽና ታማኝነት ከነበረው የስልክ ውይይት በኋላ መሪዎቹ ስለሚገናኙበት ሁኔታ በፍጥነት የዝግጅት ስራ ይጀምራል ብሏል። ውይይቱ የተካሄደው የዩክሬን ፕሬዚዳንት ዘሌንስኪ ዋይት ሐውስ ከመጎብኝታቸው ከአንድ ቀን በፊት ነው። ላም ቢቢሲ ትራምፕ ለዩክሬን የቶማሃውክ ሚሳይሎችን ለማስ ለማስታጠቅ እያሰቡ ነው። ሚሳይሎቹ ሩሲያ ድንበር ዘልቀው ሊመታ ይችላልም ተብሏል። ዘለንስኪ አሜሪካ እንደደረሱ ሞስኮ ስለ ቶም ሃውክ እንደሰማች ውይይቱን ለመቀጠል እየተጣደፈች ነው ብሏል። የስልክ ጥሪው መጠናቅ ተከትሎ ትራምፕ ትሩዝ በተሰኘው ማህበራዊ ሚዲያ ላይ ከዩክሬን ጋር ያለውን ጦርነት ማብቃት በኋላ በሩሲያና በዩናይትድ ኪንግደም መካከል ስለሚኖሩ የንግድ ልውውጥ በስፋት ተነጋግረናል ሲሉ ጽፏል። የሁለቱ ሀገራት ከፍተኛ አማካሪዎች በሚቀጥለው ሳምንት ትክክለኛውን ስፍራ ባልተገለጸ ቦታ እንደሚገናኙ ገልጸው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአሜሪካ ሉክ ይመራሉ ብሏል። ትራምፓር ሁለት ከፑቲን ጋር ስላደረጉት ንግግር ዘለንስኪ እንደሚወያዩ ተናግረውም በዛሬው የስልክ ውይይት ጥልቅ ምርታ እንደተገኘ አምናለሁ ሲሉ አክሏል። በኋላም ለጋዜጠኞች እንደተናገሩት በዚሁ ሳምንታት ውስጥ ከፑቲን ጋር እንደሚገናኙ ያላቸውን ተስፋ ተናግረዋል። ከፑቲን ጋር ካረጉት የስልክ ጥሪ በኋላ ሚሳይሎች ለዩክሬን የመስጠት እድልን በተመለከተ ጠየቁት። ትራምፕ አሜሪካ የቶም ሐውክ ክምችቷን ማሟጠጥ አይገባትም፣ እኛም እንፈልጋለን። ስለዚህ በዚህ ጉዳይ ላይ ምን ማድረግ እንደምንችል አላውቅም ብለዋል። በአሜሪካ የዩክሬን አምባሳደር ኦልጋ ስቲቪሽና በበኩላቸው ከሁለቱ መሪዎች የስልክ ውይይት በፊት ሩሲያ በዩክሬን ላይ የፈጸመችው ጥቃት ሞስኮ ለሰላም ያላትን ትክክለኛ አመለካከት የሚያጋለጥ ነው ሲሉ ተናግረዋል። የቢቢሲ የአሜሪካ ጋር ለሆነው ሲቢኤስ በሰጡት መግለጫ እነዚህ ጥቃቶች የሞስኮ ስትራቴጂክ የሽብርና የማዳከሚያ መሆኑን ያሳያሉ። ብቸኛ ውጤታማ ምላሽ በጠንካራ ማዕቀብ፣ በተጠናከረ የአየር መከላከያና የረጅም ርቀት ሚሳይል አቅርቦት ግፊት ማድረግ ነው ይላሉ። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ኤክስ ላይ የታቀደውን በቡዳፔስት ስብሰባ ሰላም ወዳሉ። ሆኑ የዓለም ህዝቦች ታላቅ ምስራች ሲሉ ጽፏል። ቀደም ብለውም ሰላም ትግስት ጥንካሬና ትህትና ይጠይቃል። አውሮፓ አቅሟን መቀየር አለባት። የማያልቅ ጦርነትን ከማባባስ ይልቅ ከሩሲያ ጋር ድርድር ያስፈልጋል። በአህጉራችን ሰላም የሚያመጣው ውይይት ብቻ ነው ብለዋል። በናሲወር በአላስካ በተካሄደው የመሪዎች ስብሰባ ሰላም ስምምነት ለመድረስ የተደረገውን ጥረት ለውጥ ማምጣት ባለመቻሉ ትራምፕ ጠንከር ያለ እርምጃ ለመውሰድ ተገደዋል። ሁለቱ መሪዎች አሜሪካ በተገናኙበት ወቅት የአሜሪካ ፕሬዝዳንት የዩክሬን ጦርነት ለማስቆም የሩሲያ ፕሬዝዳንት ወደ ሁለንተናዊ የሰላም ድርድር እንዲገቡ ለማሳመን እንደሚችሉ ተስፋ አድርገው ነበር። ቢቢሲ ሩሲያ እንደ አውሮፓውያን አቆጣጠር ከየካቲት 22 ጀምሮ በዩክሬን ላይ ወረራዋን አሁንም እያሰፋች ነው ብሏል። ከቀናት በኋላ ትራምፕ ፑቲንን ለማናገር ከዘለንስኪና ከአውሮፓ መሪዎች ጋር ያደርጉትን ስብሰባ እስከ ማቋረጥም ደርሰው ነበር። ከዛ ወዲህ ዋይት ሀውስም ሆነ ክሬምሊ በሁለቱ መሪዎች መካከል ግንኙነት ስለመኖሩ በይፋ አላረጋገጡም። ትራምፕ በምርጫ ዘመቻ በቀናት ውስጥ በዩክሬን ያለው ጦርነት ማስቆም እንደሚችል ቢገልጹም በኋላ ላይ ግን ጉዳዩ ፈታኝ ሆኖባቸው እስካሁን ቀጥሏል። ትራምፕ ከቀድሞ ፕሬዚዳንት ጆ ባይደን በበለጠ ለሩሲያ አዛኝ ሆነው ይታዩ ነበር። ከዘሌንስኪ ጋር የነበራቸው ግንኙነት ሻክሮ እንደ አውሮፓውያን አቆጣጠር የካቲት 28 ምክትል ፕሬዚዳንት ጂዲ ቫንስ ባሉበት ውዝግብ መግባታቸው ዓለምንም ሲያነጋግር ቆይቷል። ከቅርቡ ወዲህ ወራት ግን ከዘሌንስኪ ጋር ያላቸው ግነት በጣም የተሻለ ሲሆን፣ ምናልባትም ጦርነት ለማስቆም የሚያስችል የመጨረሻ እርምጃዎችን የሚወስድባቸው ጊዜያት አሁን ይሆናሉ ተብሎ ይጠበቃል።

በኬንያ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋን አስከሬን ለመሰናበት በርካታ ሰዎች በተሰበሰቡበት ስታዲየም ፖሊስ ጥይትና አስለቃሽ ጭስ በመተኮሱ ቢያንስ የሶስት ሰዎች ሕይወት አለፈ። ታዋቂ የመብት አሟጋች ድርጅት ቮካል አፍሪካ ለቢቢሲ እንደገለጸው በግርግሩ ከተገደሉ ሰዎች መካከል የሶስት ሰዎች አስከሬን ወደ ከተማዋ ዋና የሬሳ ማቆያ ክፍል ተወስዷል። የሀገር ውስጥ መገናኛ ብዙሃን እንደዘገቡት ከሆነ ፖሊስ የተሰበሰቡት ሀዘንተኞች ለመበተን በተኮሰው ጥይት ሌላ ተጨማሪ አንድ ሰው ሞቷል። በዋና ከተማ ናይሮቢ በሚገኘው ስታዲየም በተሰበሰቡ ሰዎች ላይ ፖሊስ የተተኮሱ ጥይቶች አይነት እስካሁን ግልጽ አይደለም። ቮካል አፍሪካ ግን የሞቱ ሰዎች በጥይት መቁሰላቸውን አስታውቋል። በኬንያ የፖለቲካ መድረክ ላይ ግዙፍ ስብዕናና ስም የነበራቸው ራይላ ኦዲንጋ በህንድ ረቡዕ ዕለት ህይወታቸው ማለፉ ይታወቃል። አስከሬናቸው ሐሙስ ጠዋት በአገሪቱ ዋና አውሮፕላን ማረፊያ የደረሰ ሲሆን ባለስልጣናቱ በዚያ በተሰበሰቡ ከፍተኛ ህዝብ ምክንያት በረራዎችን ለአጭር ጊዜ ለማስቆም ተገደዋል በአውሮፕላን ማረፊያ አካባቢ የተሰባሰቡ አዘንተኞቹ ወደ ተከለከሉ ስፍራዎች መግባት ይቻሉ ሲሆን በዚህም የተነሳ ለሁለት ሰዓታት ያለ ጥንቃቄ በሚል በረራዎች እንዲቋረጡና አየር ማረፊያ እንዲዘጋ ተደርጓል ከአየር መንገድ ጀምሮ በሺዎች የሚቆጠሩ ሰዎች አስከሬን የያዘው መኪና በማጀብ ከመሃል ከተማ በአስር ኪሎ ሜትር ርቀት ላይ ወን የሚገኘው ስታዲየም በማጀብ በሰልፍ ተንቀሳቅሰዋል ሪኮርዲንግ አስከሬን ለመሰናበት ከተጠበቀው ዝብ በላይ በመውጣቱ መጀመሪያ ላይ ፓርላማ ሊካሄድ የነበረው የሽኝት ፕሮግራም ወደ ካሳራኒ ስታዲየም እንዲዛወርም ተደርጓል። የኦዲንጋን አስከሬን የያዘው መኪና በዝብ በተጨናነቀ ስታዲየም ሲደርስ በርካታ ሰዎች ከውጭ ሆነው እየጠበቁም ነበር፣ ይላም ቢቢሲ። ከደቂቃዎች በኋላ ብዙ ዝብ የስታዲየሙን በርጥሶ በመግባት ፖሊሶች አስለቃሽ ተኩሰዋል። በስፍራው ሀዘናቸውን ለመግለጽ የተሰበሰቡ ሰዎች በምላሹ በመሸሽ ወደ መውጫ ሮጠዋል። በስፍራ የነበረ ቢቢሲ ጋዜጠኛ ሲቪል በሱ ሰዎች ሐዘንተኞችን በዱላ ሲደበድቡ ተመልክቻለሁ ብሏል። የቦካል አፍሪካ ዋና ስራ አስፈጻሚ ሁሴን ካሊድ ለቪስ እንደተናገሩት በናይሮቢ አስክሬን ማቆያ የተገኙ ባልደረቦች ሶስት አስክሬኖች በጥይት ቆስለው መውጣታቸውን መመልከታቸውን እናረጋግጣለን ብለዋል። ሌሎች አስክሬኖች ወደ ሌሎች አስክሬኖች ማቆያ ከተወሰዱ በሚል ሌሎች ባልደረቦቻቸው ክትል እያደረጉ እንደሆነ ማክለዋል። ትርምሱ ከተረጋጋ በኋላ የኬንያ ፖሊስ ዊሊያም ሩቶን ጨምሮ ሌሎች የሀገሪቱ ከፍተኛ ባለስልጣናት የራይላ ኦዲንጋን አስክሬን ተሰናብተዋል። የቀብር አስፈጻሚ ኮሚቴው የሚመሩት ምክትል ፕሬዚዳንቱ ኩቱሪ ኪንዲኬም ሐሙስ አመሻሽ ላይ ጋዜጣዊ መግለጫ የሰጡ ቢሆንም ስለተፈጠረው ትርምስና ስለሞት ሰዎች ያሉት ነገር የለም። አርብ ዕለት ለአስክሬኑ በወታደራዊ ክብሬ ከተሸኘ በኋላ ህዝቡ አስ እስከፈለገ ድረስ ተገኝቶም እንዲሰናበት እንደሚደረግም ገልጸዋል። ቅዳሜ ዕለት አስከሬኑ በምዕራብ ኬንያ በቪክቶሪያ ሀይቅ ዳርቻ ወደምትገኘውና ጠንካራ ፖለቲካዊ ድጋፍ ወዳላቸው ስፍራ ወደ ኪስሙ ይጓዛል። ከኪስሙ በስተምዕራብ 60 ኪሎሜትር ርቀት ላይ በምትገኘው ቦዶ በሚገኝ ስፍራ እውር ዕለት ቀብራቸው ከመፈጸሙ በፊት የህብረተሰቡ አባላት በይፋ እንዲሰናበቱ ይደረጋልም ተብሎ ይጠበቃል። አንድ የቤተሰቡ ገለጻ ከሆነ የኦዲንጋ ኑዛዜ ቀብር ስነስርዓታቸው በሰባ ሁለት ሰዓታት ውስጥ እንዲፈጸም ነው። የሰማንያ ዓመቱ የቀድሞ ጠቅላይ ሚኒስትር ረቡዕ ጠዋት በህንድ የእግር ጉዞ ላይ ሳሉ መውደቃቸው፣ ወደ ዴቫታ ሆስፒታል ቢወሰዱ ህይወታቸው ሊተርፍ እንዳልቻለም ቢቢሲ ዘግቧል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።